ጌታ ካሳ ነኝ። ይህ ሳምንታዊ ቴክቶክ ሰሞን በኢቤስ ነው። ከአፍታረፍት ቆይታ በኋላ አዲሱን 28ኛ ምዕራፍ ዛሬ ጀምረናል። ይህ እንግዲህ በ14 ዓመት የሾ ጉዞ ውስጥ 352ኛው ፕሮግራም ነው የሚሆነው። የዚህ መክፈቻ ፕሮግራም ደግሞ እጅግ ልዩ፣ እጅግ በጣም የሚያስደስተኝ ፕሮግራም ነው የሚሆነው። ከአምስት ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለህዝባችን አካፍሎ ነበር። በዚሁ ፕሮግራም ላይ ያኔ ይህ የዛሬውን ጭውውት የምናደርግበት እጅግ አስገራሚ የሆነ ድንቅ የሳይንስ ሚውዚየም አልነበረም። እንዲሁም የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት፣ የቴሌኮም ነፃ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂ እና ፖሊሲ፣ የስታርትፕ አዋጅ፣ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም፣ ሀሳብ ነበሩ። በጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራዕዮች የዛኔ ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ የዲጂታል ኢትዮጵያ ራዕይን ካብራሩበት ጊዜ አንስቶ በአጭር ጊዜ ውስጥ ያስመሰክሩት አፈጻጸማቸው ከሀሳብ ወደ ፈጣን እርምጃ መሄድ እንደሚቻል የገቡትን እውን በማድረግ በተግባር አሳይተዋል። ይህንን ግሩም ስኬት ወደኋላ መለስ ብሎ ለመዳሰስ አፕሪሺየት ለማድረግ እንዲሁም ቀጣዩን ደግሞ ግዙፍ የሆነ የሳይንስና ቴክኖሎጂ ራዕያቸውን ለህዝባችን ለማካፈል በድጋሚ ለቃለ መጠይቅ እድል ስላገኘሁ እጅግ በጣም ደስታ ይሰማኛል። ክቡር ጠቅላይ ሚኒስትር እርሶንም እጅግ አድርጌ አመሰግናለሁ። የዛሬ አምስት ዓመት እንዳደረግኩት በአይስ ብሬከር በጀመር ደስ ይለኛል። ግዙፍ ሀሳብ እዛ ውስጥ መግለጽ ስለሚችሉ ለሰው ችግር መፍትሄው ሰው ነው እናውቃለን። ነገር ግን የዛሬው ዘመን ደግሞ ለየት እያለ ነው። ስለዚህ ወደ ፊውቸሪስቲክ የሆነ ምናባዊ እሴት እንሄድና አንድ የኤአይ አማካሪ ቢኖረው ከሰው ተጨማሪ እና ለሩቲን ኦቶሜሽን ጉዳይ ብቻ ሳይሆን የእርስዎን ራዕይ በጥልቀት የሚረዳ የሀገሪቱን ልብ ትርታ በመልታይ ዲሜንሽናል መንገድ የሚገነዘብና ኢትዮጵያ ወደፊት ጉዞ እንዲወጡ ነው የሚያግዞ ቢሆን የኤአይ አማካሪውን ስም ምን ብሎ ይሰይሙታል? እንዲሁም ደግሞ ምን አይነት የኃላፊነት ሹመት ይሰጡታል? የመጀመሪያውስ ፈተና የሚሰጡት ምን ይሆናል? በመጀመሪያ እኔም እጅግ አድርጌ አመሰግናለሁ። ከጥቂት አመታት በፊት እኔ እናንተ ስለ ቴክኖሎጂ እና ኢትዮጵያ ስናወራ አብዛኛው ነገር ህልም ነበር፣ መሻት ነበር፣ ፍላጎት ነበር። ዛሬ ግን ቢያንስ የሚጨበጡ የሚታዩ ነገሮች በከወንበት ሰዓት ስለምንነጋገር ከባለፈው ውይይታችን ትንሽ መልኩ ለየት ያለ ስለሚሆን ድጋሚ ስለተገናኘን ስለጋበዝከኝ እጅግ አድርጌ አመሰግናለሁ። የሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው ይሄ ጉዳይ ለኔ ብቻ ሳይሆን ላንተም፣ ለመላው ህዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከአምስት እስከ አስር ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ ሀያ ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐስ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ይሆናል። በየቤቱ ሮቦትስ ይኖራሉ። እነዚያ ሮቦትስ ግን ከዚህ ቀደም ከምናውቃቸው ቴክኖሎጂዎች ይለያሉ። ከዚህ ቀደም ሴልፎን እኔም ልግዛ፣ አንተም ሌላም ሰው ቢገዛ ዋነኛው አላማው ለኮሚኒኬሽን ነው መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ያው ለመንዳት ነው። ሮቦትስ ግን እንደዛ አንድ ለሆነ ፐርፐስ ብቻ ሳይሆን በየቤቱ ሰው ላለበት ችግር ለሚፈልገው አላማ የሚጠቀምበት ነው። ለምሳሌ አንድ በዳውን ሲንድሮም የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ቴለርድ የሆነ ለዚያ ሰው በሚመች መልክ የተዘጋጀን ትምህርት ሮቦትስ ቤት ውስጥ እንዲያስተምርለት ሊቀጥረው ሊገዛው ይችላል። ወይም ደግሞ ሲኒየር ሰዎች ወላጆች ያሉበት ሰው ወላጆቹ ታመው በየጊዜው መድኃኒት መስጠት ቢያስፈልጋቸው፣ ማሳጅ ቢያስፈልጋቸው፣ እንክብካቤ ቢያስፈልጋቸው ለነሱ ጊዜ እየጠበቀ መድኃኒት የሚያቀብል ሊሆን ይችላል። አንዳንድ ሰው ነው ችግሩ ጽዳት ሆኖ ቤቱ ጽዳት እንዲለት የጽዳት ስራ የሚሰራለት ሊሆን ይችላል። እንደባለፈው ለአንድ ዩኒፎርም ለሚታወቅ ፐርፐዝ ላይሆን ይችላል፣ ግን ሮቦትስ ይኖራሉ። በምዕራቡ ዓለም በቅርቡ የሚጀምር ይመስለኛል። በአፍሪካም ቢሆን በ1 በአስር አመታት ጊዜ ውስጥ በስፋት የምናይ ይመስለኛል አለ